በካቶሊክ ልማት ድርጅት የገንዘብ ድጋፍ በሀዲያ ዞን የንጹህ መጠጥ ውኃ ፕሮጀክት ተመረቀ። በካቶሊክ ልማት ድርጅት ሲአርኤስ በተገኘ የገንዘብ ድጋፍ በኢትዮጵያ ካቶሊካዊት ቤተ ክርስቲያን ማህበራዊና ልማት ኮሚሽን በሆሳና ሀገረ ስብከት ቅርንጫፍ ቢሮ በ46 ነጥብ 5 ሚሊዮን የገንዘብ ድጋፍ በሀዲያ ዞን ሌሞ ወረዳ የተገነባው የሰዳማ ማስዱና የንጹህ መጠጥ ውኃ ፕሮጀክት ተመርቋል። በምርቃቱ መርሃ ግብር ላይ የኢትዮጵያ ካቶሊክ ቤተ ክርስቲያን የሆሳና ሀገረ ስብከት ጳጳስ ብፁዕ አቡነ ስዩምና የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ እንዲሁም የመንግስት የስራ ኃላፊዎችና ባለድርሻ አካላት ተገኝተዋል። የንጹህ መጠጥ ውሃ ፕሮጀክቱ ተመርቆ አገልግሎት መስጠት በመጀመሩ መደሰታቸውንም የአካባቢው ነዋሪዎች ገልጸዋል። በዕለቱም የተገኙት የካቶሊክ ልማት ድርጅት ዓለም አቀፍ ዳይሬክተር ሚስተር ሳኒ ሾል እና የምስራቅና የደቡብ አፍሪካ የካቶሊክ ልማት ድርጅት ዳይሬክተር ሚስተር ማት ዴቪስ እንደገለጹት የካቶሊክ የልማት ድርጅት ዘር ሃይማኖት ቀለም ሳይ ላይ የህብረተሰቡን ችግር የሚፈታ የልማት ስራ የሰራ መሆኑን ተናግረው የሰዳማ ማስዱና ቀበሌ የንጹህ መጠጥ ውሃ ፕሮጀክት የዚህ አካል መሆኑን አንስተው ቀጣይም በአካባቢው የተለያዩ የልማት ስራዎች እንደሚሰሩ አብራርተዋል። የካቶሊክ ቤተ ክርስቲያን ማህበራዊና የልማት ኮሚሽን የወሳና ቅርንጫፍ ቢሮ አስተባባሪ አባ አማኑኤል ዮሴፍ በዚህ ወቅት ቤተ ክርስቲያኗ ከሃይማኖት አስተምህሮ በተጨማሪ የልማት ስራዎችን እንደምትሰራ ገልጸው በሰዳማ ማስዱና የንጹህ የመጠጥ ውሃ ፕሮጀክትን ከፍተኛ ወጪ በማድረግ ገንብተው ለተጠቃሚ ማህበረሰብ ማስረከባቸውን አስረድተዋል። ይህ የውሃ ፕሮጀክትም ከ18 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ያደረገ መሆኑ አስረድተዋል። መረጃው የሆሳና ሀገረ ስብከት ነው።